ሰላም ሰላም፣ እንዴት ናችሁ የባስልኤል ቤተሰቦች፣ ቤተሰቦቻችን። ዛሬ ተመድ ሰምተናል ብድ ብድ ባለ ቪዲዮ ፕራንክ ነው የመጣ ነው። ቤዛን ዛሬ የሙት ፍርድ ልፈርድባት ነው እና ቀለል ላርግላት ወይ ስላከዱ እያልኩኝ ነው። ሀምሳ ሀምሳ ነው እንትላላችሁ እናንተ። እንደተለመደው ይህን ቤት ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ። በተለያዩ በአሪፍ አሪፍ ቪዲዎች እየመጣንላችሁ ነው። ዛሬ ቤዚን ፕራንክ እናደርጋታለን። ምንድን ነው እስቲ፣ ቤዚ ዛሬ እንግዲህ ደባሪ ከቤት ልትወጣ ነው፣ ከቤት ልናባረራት ነው። እንግዲህ አንፈልጋትም፣ እውነት ነው፣ ለቪዲዮ አይደለም፣ እውነት ነው። አታስፈልግም። በጣም ብዙ ቀን አየናት ምናምን፣ በቃ ማለት ያው መቻቻል ብዙ ጊዜ አየ ነው፣ ተቻቻለን ምናምን፣ መጨረሻ ላይ በቃ ያንገሸግሸል። እውነት ነው፣ ያንገሸግሸል። እና የለችም፣ ቤተሰቦቿ ጋር ሄዳለች እና

ማስገባት ጀምር። ስትመጣ ዛሬ ጉድሽ ፈላ። አይ አምልሽ፣ ዛሬ ነው ዛሬ። በጣም ምን ይምታለሽ? በማርያም በጣም

ሰላም ነው። ትመጫልሻ? እታች እቃ የምትቀበያት ሪሴፕሽኑ ጋር ስትደርሺ ደውዪልኝ።

አይ፣ በቃ አልፈልግም፣ ተይው። ነገር ፈልገናታል ካሁኑ ማለት ነው። ወይኔ ሳልዘጋው፣ ወይኔ ዘመበላት ይላል። ስማችን፣ አንድ እንግዲህ ትናንት ልንሰራ ነው እንግዲህ ምንም ባላወቀ ነው ሽምቶኝ

እንደገባን ፕራንክ ነው። እስማ ብረት ሆነች ግን እንደዚህ ውጭ ች በጣም አብራ ምን ትፈልጋለች ማለት ነው እንግዲህ ፕራንክ ነው።

ውድ ቤተሰቦቻችን፣ መጀመሪያ አካባቢ ግን ምንም ልትናደድልኝ አልቻለችም ነበረ በመጨረሻም ግን ተሳክቷል። በዱአ ነው። በቃ እኔ ጎን ሄዳለሁ ነው እኔ ወዲ እንደዚህ ሁኚ አልመለስም ነበረ። እና የዛሬ ቪዲዮ ይህንን ይመስላል። አንጨርጭረናታል፣ ምንም አታመጣም። ኔክስት ቪዲዮ እንግዲህ ትንሽ ደፋ ቀና ልትል ትችላለች ለመበቀል እሰይ፣ ቆንጆ አድርገን ያስነቀልናት። ይሄን ይመስላል የዛሬ ቪዲዮ። ሰብስክራይብ ማድረግ እንዳይረሳ። ቡም ቡም ቡም።